አንድ ወቅት ዝምታ እንደ ጥንካሬ ይቆጠር ነበር። አሁን በዘመናዊ ዓለም ግን ዝምታችሁ እንደ ድክመት ይቆጠር ጀምሯል። ዝምታችሁ ዋጋችሁን እንዲቀንስ አድርጎባችሁ ያውቃል? ብዙ ጊዜ ዝምታን እንደ ጨዋነትና ክብር ብንቆጥረውም ሌሎች ግን እንዳለመቻልና ራሳችንን መከላከል እንደማንችል አድርገው ይወስዱብናል። እስከ መጨረሻው ልባችሁን ሰብስባችሁ አዳምጡ። እግረ መንገዳችሁን እየጠፋ የመጣውን ትኩረት ማጣት በሽታ ለተወሰኑ ደቂቃዎች በማተኮር ለማሻሻል ይጠቅማቸዋል። ብዙ ጊዜ ነገሮች ላይ ለምን እንደሆነ ለመናገር ስንፈራ፣ ሰዎች ደግሞ በተሳሳተ መንገድ ይረዱብናል ወይም የራሳቸውን የበላይነት ለማስጠበቅ ይጠቀሙበታል። በዛሬ ቪዲዮ የምናቀርብላችሁ ታሪክ በአንድ ወቅት ዝምተኛ የነበረውን አበበን እና ዝምታውን በሕይወቱ ላይ ተጽዕኖ እንዴት እንዳሳደረበትና እንዴት በሶስት ዘዴዎች ሕይወቱን እንደቀየረ እናያለን። በኢትዮጵያ ውስጥ አብዛኛው ሰው ዝምተኛና ጭምተኛ ነው። ያ ደግሞ ብዙዎቻችን ጎድቶናል። አባት ጭምት ከሆነ ልጆቹም እንደዛው ናቸው። ያ ደግሞ እናንተ ላይ ጉዳት ያመጣል። ታሪኩም እንዲህ ነው። በአንድ የስራ ቦታ አንድ ትጉህ ሰራተኛ የሆነ አበበ የሚባል ሰው ነበረ። አበበ ብዙ ወረኛ አይደለም። ትንሽ የመናገር ፍርሃት ነበረበት። ሀሳቡን የሚናገረው በግድ ሲጠየቅ ተገፋፍቶ ብቻ ነው። ካልሆነ ግን ስራውን በትኩረት ይሰራል። ብዙ ጊዜ ስብሰባ ላይም ሆነ ከስራ ባልደረቦቹ ጋር ሲሆን ዝምታን ይመርጣል። የስራ ባልደረቦቹም አብዛኛውን ጊዜ የሚያወሩት የሚከራከሩትና ሐሳባቸውን የሚገልጹበት መንገድ በጩኸትና ለየት ባለ ድምፅ ነው። አበበ በስራው በጣም ጎበዝ ቢሆንም ከሁሉም ቢበልጥም እንኳን ይህ ዝምተኛነቱን ግን እንደ ድክመትና መስራት እንደማይችል ሰዎች ያስቡ ነበረ። ባልደረቦቹ ብዙም ትኩረት አይሰጡትም ሐሳቡን ለማዳመጥም ብዙም አይፈልጉም። አንዳንድ ጊዜ ያለማንም ቅስቀሳ ሐሳብ ለማቅረብ ቢሞክር እንኳን አበበ ምን እያወራ ነው፣ ትክክለኛ ሐሳብ አይደለም ብለው ቀለል ያለ ጥያቄ ወይም ሌላ ሐሳብ ይጨምሩበትና ሐሳቡን ውድቅ ያደርጉበታል። ዝም ሲል ደግሞ እሱ ግድ የለውም ወይም ሐሳብ የለውም ተብሎ ይታሰብበታል። አለቃው ለትልልቅ ፕሮጀክቶች ለሌሎች ኃላፊነት ሲሰጥ ብዙውን ጊዜ ለተናጋሪና ራሳቸውን መግለጽ ለሚችሉ ሰራተኞች ብቻ ይሰጣል። አበበ ሐሳብ ለማቅረብና ለመሳተፍ ቢፈልግም እንኳን በሚያሳየው ዝምታ ምክንያት ተገቢውን እድል እያገኘም አይደለም። ሌሎቹም በስራ ቢበልጣቸውም እሱ ግን እንደማይችል ያስቡ ነበር። በዛም ምክንያት ምንም አይነት እድገት አይሰጠውም ነበር። ከጊዜ በኋላ አበበ በድርጅቱ ሁኔታ ማማረር ጀመረ። በዚህ ስራ ላይ ያለውን ቦታ ጠየቀ። እኔ ጥሩ እየሰራው ለምንድን ነው እንደሌሎች እድገትና አድናቆት የማላገኘው? ለምን ፕሮጀክት አልመራም? ሲል ራሱን ጠየቀ። አለቃውንም ሄዶ ለመጠየቅ ወሰነ። አለቃውንም ፈራ ተባ እያለ ሄዶ ጠየቀው። አለቃውም ባጭር ቃል በልጠ ተገኝ አለው። አበበ ብዙም መናገር ስላልቻለ ዝም ብሎ ወጣ። በንዴት ወደ እናቱ ቤት ሄዶ እኔ ስሬን ባግባቡ ሰራለሁ። እኔውም ሁሉ ጊዜ በደንብ ስራ ብሰራም ምንም እድገት አላየውም። ያው ከእጅ ወደ አፍ ነው። ከኋላ የመጡት በኔ ሥራ አደጉ፣ ትልቅ ሀብት ላይም ደረሱ። ምን አይነት እድል ነው ያለኝ? ያለት ለናቱ። እናትየውም ቀለል አድርጋ ያንተ ችግር ዝምታህ ነው፣ አስብበት አለችው። እሱም ዝም ብሎ ወደሚተኛበት ራሱ ክፍል ሄደ። ከራሱ ጋርም ብዙ ታግሎ ቢሆንም ዝምታው ለራሱ መዘዝ እየፈጠረ እንደሆነ ተረዳ። ስራውንም በብቃት ከመስራት በተጨማሪ ራሱን መግለጽና ሐሳቡን ማሳወቅ እንዳለበት ተረዳ። እናቱንም ለማማከር ወሰነ። ምን ባደርግ ነው? ምን ለወጠው? አላት። እናቱም ደስ ብሏት፣ በፊት ዝምታ እንደ ኩራትና ክብር ይታይ ነበር፣ አሁን ግን የለም አሉት። ያ ወደ ጭምተኝነት አደገ። ዛሬ ዛሬ ግን ማድረግ ያለብህን ነገር ልንገርህ አሉት። ይሁን ልጄ፣ እኔም ነግረ ነገር አለኝ የአንተ ዝምታ እንደ እብሪተኝነት ወይም ግዴለሽነት ተደርጎ እየተወሰደ እንደሆነ አልገባህም። ዝምታ አልፈልግም ወይም ግዴለኝም የሚል መልእክት ለሥራ ባልደረቦችህ ይሰጣቸዋል። እኛ እየሠራን እሱ ምን ስለሆነ ነው የማይናገረው ይላሉ በውስጣቸው። ሌላኛው ደግሞ የምትሠራው ሥራ ብቻ በቂ አይደለም። በሥራ ውስጥ ሐሳብህን መለዋወጥና ራስን መግለጽ ከሥራው እኩል ዋጋ አለው። ስለዚህ እሱን አስተካክል። የመጨረሻው ደግሞ የሌሎችን አድናቆት ለማግኘት መጀመሪያ የራስን ዋጋ ማሳየት ያስፈልጋል። ሌላ ሰው የሰውን ዋጋ ማወቅ አይችልም ሰውየው ራሱን ካላሳየ አሉት። አበበን በእናቱ ምክር ተገረመ። ይህንን ሁኔታ ለመለወጥም ወሰነ። ራሱን ለማስተካከልና ተቀባይነት ለማግኘት ዋና ዋና የሚባሉትን ሶስት ነገሮችን አስተዋለ። እናቱን አመስግኑ። አበበ እነዚህን ሶስት ሁኔታዎችን ለመቀየር አዲስ ዘዴዎችን መጠቀም ጀመረ። አበበ በራሱ ላይ ያለውን ሁኔታ ለመለወጥ ከወሰነ በኋላ የመጀመሪያውን እርምጃ ወሰደ። በሚቀጥለው የሥራ ስብሰባ ላይ እንደለመደው ዝም ብሎ ከመቀመጥ ይልቅ ባልደረቦቹን አንድ ሐሳብ ሲያቀርቡ ይህ ጥሩ ሐሳብ ነው እኔ ደግሞ በዚህ ላይ ይህንን ብጨምርበት የበለጠ ውጤታማ ይሆናል ብዬ አስባለሁ ብሎ ሐሳቡን ቀስ በቀስ በግልጽ መናገር ጀመረ። መጀመሪያ ላይ ሁሉም እንዴት አወራ ብለው ተገርመው ነበረ። ነገር ግን ከጊዜ በኋላ በተደጋጋሚ ሲናገር ሐሳቡን ማዳመጥ ጀመሩ። እንደ በፊቱ የሱን ሐሳብ ላይ ሐሳባቸውን እንደፈለጉ መቀጠል ሳይሆን እስኪጨርስ ማዳመጥ ጀመሩ። አበበ ያንን ምክር ከጀመረ በኋላ እነዚህን ሶስት ነገሮችን በትክክል ተግባራዊ ማድረግ ጀመረ። አንደኛው ከዝምታህ ውጣና ሐሳብህን አውጣ በተባለው ምክር ምክንያት አበበ ስብሰባ ላይ ብቻ ሳይሆን በሌሎች የሥራ ቦታ ንግግሮች ላይም መሳተፍ ጀመረ። አንድ የሥራ ባልደረባው አንድ ችግር ሲያነሳ መፍትሄ ለመስጠት ባያስብም እንኳን ሆን ብሎ ይህንን ችግር እንዲፈጠር ያደረገው ምክንያት ምንድን ነው ብሎ ጥያቄ ይጠይቃል። ይህ ጥያቄ ባልደረቦቹ እንዲያስቡ ያደርጋቸዋል። እንዲሁም አበበ ሁኔታውን በጥሞና እየተከታተለ እንደሆነና ከሁሉም ሰዎች በላይ ትኩረት እንደሚያደርግ ያሳየለት ጀመረ። ቀስ በቀስም የመናገር ፍርሃቱ ተነቅሎ ጠፋለት። ሁለተኛው ማስተካከል ይፈልግ የነበረው ዋጋን በስራህ ብቻ ሳይሆን በቃልህ ሐሳይ የሚል ሀሳብ ነበር። አበበ የሚያደርገው ስራ ላይ ጥራት ቢኖረውም ዝምታው ስራው ጎልቶ እንዳይታይ እንዳደረገበት ተረድቶ ስለነበረ ይህንን ለመቀየር የፕሮጀክትና የስራ ሪፖርት በሚቀርብበት ጊዜ ይህንን ውጤት ያመጣሁት በዚህና በዚህ እርምጃዎች ነው በማለት በግልጽ መናገር ጀመረ። ስኬቱን ለራሱ ብቻ አድርጎ በውስጡ ይዞ ከመተው ይልቅ ሌላ ሰው በሚረዳውና አበበ ራሱ እንደሰራው በሚያሳብቅ መንገድ አቀረበው። የዛን ሰዓት ከፍተኛ ክብርና ዝናን ማግኘት ጀመረ። ሶስተኛው ትችትን አተፍራ እንደውም አቀባበል አድርግለት ብሎ ለራሱ አስቦት የነበረውን መናገር ጀመረ። አበበ ቀደም ሲል ለምን ዝምታን እንደመረጠ ያስብ የነበረው የምለውን ነገር ካልተቀበሉኝስ በሚል ስጋት ነበር። አሁን ግን ይህንን ፍርሃት ተወ። ባልደረባው አንድ ሀሳብ ላይ ትችት ሲሰጥ አመሰግናለሁ፣ ይህንን ሀሳብ እንደገና እንዳስብበት ረድተኛል ብሎ ምላሽ ይሰጣል። ይህ አቀባበል ለሌሎች አክብሮት እንዳለውና ትችት እንደ እድገት እድል እንደሚቆጥረው አሳየለት። እነዚህን ሶስት እርምጃዎች ከወሰደ በኋላ ያበበ ሁኔታ መለወጥ ጀመረ። ባልደረቦቹ እሱ ካሰበው በላይ ያደንቁት ጀመረ። አለቃውም ለትልቅ ፕሮጀክት መሪ አድርጎ መረጠው። ዝምታው እንደ ድክመት ከመታየቱ ይልቅ በትኩረት እንደሚያስብና በጥልቅ እንደሚያስብ ምልክት ተደርጎ መታየት ጀመረ። በማይሆን ሰዓት ዝም ብሎ የተቀመጠው አበበ አሁን ላይ በስራው ቦታው የተከበረና ዋጋ ያለው ሰው ተደርጎ የሚታይ እንዲሁም እጅ የሚነሱት ሰው ሆነ። ይህ ሁሉ የጀመረው ዝምታውን በብልሃት በሐሳብ ሲተካና ራሱን መግለጽ ሲጀምር ነው። የቻናላችን ተከታታዮች እናንተስ በማይሆን ሰዓት ዝምታን መናገር ባላችሁበት ሰዓት ጭምተኛ ትሆናላችሁ? መልሳችሁ አዎ ከሆነ ምን ትጠብቃላችሁ? ወደ መፍትሄው በፍጥነት ሂዱ። ዝም ማለት ያለባችሁና የሌለባችሁን ሰዓት ለዩ። ቪዲዮን ከወደዳችሁትና አስተማሪ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ